ኦኬ፣ ይሄ ነው እኔም መልእክት። ይነሳላልፍ ያልክታለሽ መርሃባ። እኔ ቅድም ተናገርኩ ያው የሄድን ኮሜንት ላይ የምንሰጣቸውን ነገሮች እናቁም ነው። ከዛ ልጁ እንግዲህ ሺህ ምክንያት ሊኖረው ይችላል፣ ሰው የገደለበት አናውቅም። ሲናገርና ሲገኝ ነው የሚያውቀው። በማንኛውም መንገድ ቢሆን ግን መግደል ወንጀል ነው፣ ተጠያቂነት ያደርገዋል። የሌሎች ኢትዮጵያውያኖች ስም አብሮ እየተነሳ ስለሆነ የምንጽፋቸውን የምናደርጋቸውን፣ ከዚህ በፊት ታስታውስ ከሆነ አንድ ልጅ የስዑድን ሹርጣ ተሳድቦ ተራ ላይ ወጥቶ ወንድ ከሆናችሁ የያዙኝ አለ። በደቂቃ ይዘውት አምጥተው በእራሱ ሞባይል እንደውም ቀርሰው፣ ሪያድ አካባቢ ነው ወላሂ ለአዚም፣ እዚሁ ጎረቤት የተከሰተን ክስተት ነው የምንግራችሁ። ቢያንስ አምስት ወር እና አራት ወር ገደማ ይሆነዋል። ጠዋት ላይ መሳሪያ ሲተኮስ ሰማን። እኛ ዝም ብሎን ይመሰለን ታውቃላችሁ። ከዚያ በኋላ አሱር ላይ አረብ የመጥቶ ምን ቢላይ ጥሩ ነው አረቡ እኮ ሀበሻውን በአራት ነው በአምስት መሳሪያ ተኩሶ ገድለው አለ። ላ ለኢላሃ ኢላላህ ወላሂ ለአዚም፣ በጣም ያሳዝናል። ይሄ ሟች ሀበሻ እንግዲህ ምስኪን ሀበሻ ሊሆን ይችላል። አሁን ጊዜ አረቦቹ የማይጠቀሙት ነገር የለም። ከኒና ይጠቀማሉ፣ መጠጥ ይጠጣሉ በጣም በጣም የሚያሳዝነው ነገር ደግሞ መጠጡን የሚሰራው ሀበሻ ነው። ከዚያ ለአረቦቹ ይሸጡላቸዋል። አረቦቹ ደግሞ ሰክረው ሀበሻውን ይገሉታል። ይሸጥላቸውን እኮ ሀበሻ አገኙት ወይ ኡማሉን እንግዲህ ሰክሮ ኡማሉን ሊገሉ ይችላል። እዚህ ሀገር ደግሞ ወላሂ ላዚም በጣም መጥፎ ነው። ሊገልህ ቢመጣ ራሴን ልከላከል ብለህ ትከላከል። ከሞተብህ ሾርጣ ፈልጎ ይደፋል። አረቡንም ከተውኮ ይደፋሃል። ወላሂ መስቀለኛ የሆነ ህይወት እና ምልላችሁ ፈልጌ ነው። ስደት ያላችሁ እህትና ወንድሞች ራሳችሁን ጠብቁ። ከኒና እና መጠጥ የሚጠጣ አረብ ጋር ወላ ስራ አትስሩ፣ ከነሱ ጋር ስራ አትስሩ። ኖት ሃይማኖታዊ ትእዛዝ አርጋችሁን ስትሉ የነበራችሁ በተለይ የሌላ እምነት ተከታዮች ልጁ ሙስሊም ይሁን ክርስቲያን ራሱ አያውቁትም የሚያእጅብህ ነገር ወላ እኔ እስካሁን ድረስ ስሙ ራሱ አላውቀውም። ሙስሊሚውን ክርስቲያኑን አላወቅኩም። በደረሰኝ አረቦች ቪዲዮ ሰርተውበት ነው ያየሁት። አረቦች እንዲሁም አንድ አረብ በጥሩ ነው የሰራው። ወላ እኛ ሀበሻን ኢትዮጵያ የምናቃት ድሮ፣ መጀመሪያ እኛ ሂጅራ ያረግነው ወደ ኢትዮጵያ ነው። ዛሬ ግን ምን እየሰሩ ነው? ኢትዮጵያኖች እኛ ሀገር መጥተው እንደዚህ ወንድማችን እንገደሉት። ግን ሁሉ ኢትዮጵያ እንደዚህ መጥፎ አይደሉም፣ ከሺ አንዱ ቢሆን ነው ምናምን እያለ ስለ ኢትዮጵያ ቪዲዮ ሰርተዋል። በዚህ ልጅ ላይ ማለት ነው። ሳውዲ ወላሂ ትልቅ ሰው መኪና ውስጥ ቁጭ ብሎ የሰራው ልጅ አይተዋል። መኪና ውስጥ ቁጭ ብሎ አዎ። እንደውም ላክሊን የተረጉምላችኋለሁ ችግር የለውም እልከዋለሁ። እና ምን አለ መሰላችሁ ይሄ ልጅ ሲሰራ የነበረው አረቄ ሲሸጥ የነበረ ልጅ ነው። እንደገና ደግሞ በጣም ብዙ ወንጀል፣ መሳሪያ ታጥቀው ራሱ የመን ላይ ብዙ ነገር ሲሰሩ የነበሩ ልጆች አሉ አብረውት ጓደኞቹ። በጣም ያሳዝናል ያሳፍራልም። በእሱ የተነሳ መካ ላይ አራት መቶ ሀምሳ ተፍትሽ ላይ ገብቶ የተያዙ ልጆች አሉ ብዙ ሴቶች ብዙ ልጅ አሳዳጊ ወንድሞች አሉ። የሚገርም ነገር ትልቅ ተፍትሽ ነበር ያጀማ እዚህ ስምንት መቶ ሰው ልሞሳለን። ታብታብ እየተደረገ አይደለም በጣም ታብታብ። ስለዚህ እንደዚህ አይነት የሚሰሩትን እንዳውም የምታቁ ልጆች እያጋለጣችሁ መስጠትና አገራችንን ሰላም ማስጠበቅ እኛንም ልጆቻችን እንዳናሳድግ ሰርተን እንዳንበላ እያደረጉን ነው። በጣም ነው የሚያሳዝነው። ወላሂ ተፍትሹ ተፍትሽ አይደለም። በአይዲ ሲያራ ነው የሚፈትሹት። የሚገርም ነገር ሹርጣዎች አይደሉም። ኖርማል ሲያራ ውስጥ ቁጭ ብሎ ነው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 ሰማችሁ እንግዲህ ጥንቃቄ አድርጎ፣ ያጀማ ጀማው በጣም ጥንቃቄ አድርጎ አሊያ እሺ። ኮፒ ሊንክ እና ታፕታፕ እያደረግን ጀማ ፕሊስ ጋይስ ኮፒ ሊንክ እና ታፕታፕ እያደረግን ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ጀማ? ሁሉ ወቢ ያ ያሳዝናል። ምን እንደሚባልም ከባድ ነው። ያለንበት ሁኔታ ምን ሆነው ነገር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 እራሳቸው እንትን ይላሉ። ኮሜንት ላይ ምን እያየሁ ነበር። አረቦቹ እኛን ሀበሾቹን ሲገሉን ለምንድን ነው የማያስፈርዱባቸው ምናምን ነገር ብለዋል። እና እሱ ላይ ማረጋገጫ ካላችሁ ኤቪደንስ ካላችሁ የገደለው ሰውዬው የሙዋችሁ ካላችሁ ክሰሱ፣ ይገሏቸዋል። የሞት በዚህ ጉዳይ ላይ ሞቤ በቅርብ አንድ ሀበሻውን የገደለ አሰላሙ ዓሌይኩም ወራህመቱላሂ ወበረካቱሁ ውድና የተከበሯቸው ተመልካቾች የሰላም ናችኋይ። ክንግ አልሐምዱሊላህ። እንግዲህ ያው ዛሬ አረብ ሀገር ያላችሁ ህቶ ወንድሞቻችን ማለት ነው በአረቦች ቪዲዮ ስር የሄዳችሁ ኮሜንት የምትለቀልቁ ሰዎች ኮሜንት የምትለቀልቁ ኢትዮጵያኖች በጣም ስርዓት ልትይዙ ይገባችኋል ማወቅ አለባችሁ ማለት ነው አሁን እዚህ ጋር ህይወት ይህንን ወንድማችንን አረቦች እንዴት እየቀለዱብን እንዲያለ ይህ ምስኪን እንግዲህ እንዲያወት ከተማ መንገድ መስመር ዳር ቁጭ ብሎ ስልክ እያወራ ነው። እና ሰሞኑን እንግዲህ አንድ የኢትዮጵያዊ የሳውዲ ዜግነት ያለውን አረብ በመግደሉ ምክንያት ነው እንደዚህ የሆነ ያለው። እና ይህን ልጅ ፎቶ አንስተው ኮሜንት ስር አረቦቹ ማለት ነው ይህነ ነው ወይ ይመሳሰላል ገዳዩን ይላል። ሱብሃንላ። በነገራችን ላይ የዚህ ልጅ ፎቶ ብቻ ሳይሆን ብዙ ልጆች በየበረሃውም እንደዚህ እየቀረጹ እንደዚህ እያረጉ እየለቅፏቸው ነው በየኮሜንቱ ስር አረቦች ማለት ነው ለምን ገዳው ስላልተያዘ ሰሞኑን እንግዲህ እንደሰማችሁት ነው። ሙባረክ ምን እንዲያለ አረቡ ደግሞ ከሙባረክ ከሞቢ የሚዲያ ቲክታክ ገስት ላይ ገብቶ ምን እንዲያለ ሰምታችኋል። እና ይሄን ልጅ የኢትዮጵያ መንግስት ኢትዮጵያ እንኳን ከገባ ይሄን ልጅ መንግስት መያዝ አለበት። በአንድ ሰው በሰራው ስህተት ሰይጣንም አሳስቶት ነው በእርግጥ ያው የሰው ልጆችን ያሳስታል ሳይጣን። ስንት ነገር እኮ ያስደርጋል። ነገር ግን በአንድ ሰው ምክንያት አረብ ሀገር ያሉ ወንድሞቻችን እና አህቶቻችን ህይወቱ ተመሰቃቀለ። ወገን ይሄን ሰው ስላልተያዘ አረቦች አሁን እንደሰማችሁት እንግዲህ በመከተል ሙከረማ በጅዳ ከተማ ኖርማል ሲቪል ለብሰው ኖርማል መኪና ይዘው ነው ሰውን እየያዙ ያሉት እየጠራረጉ ያሉት ማለት ነው። መያዝ ብቻ አይደለም፣ ወንዶችን ደግሞ እያሰቃዩቸው እየደበደቧቸው ነው። እነዚህ እንግዲህ እንደምትሰሙት ይህም አረብ ለኢትዮጵያ ጠቅላይ ሚኒስትር ነው መልእክቱ። ይህንን የሰው ነፍስ የሚያጠፋ ዜጋህን ያው በአግባቡ ፍትሃዊ በሆነ ቅጣት መወሰን አለበት እያሉ ነው ሀበሾች። እንደምታወት የአረብ ኮሜንት አታገኙም፣ ትንሽ ነው፣ አስር ፐርሰንት ነው ከመቶ ፐርሰንቱ። የሚገርማችሁ እና እንዲያለ የኛ ኢትዮጵያኖች እየሄዳችሁ እዛ የምትሽለጠለጡ ኮሜንት ይተረጎማል። ሁልሽም ኮሜንት እንደሚተረጎም እወቂ። አንደኛ ማለት ነው በዚህ ደረሰ፣ የመን ደረሰ፣ በዚህ ነው በዚህ ነው የምትሉት አይገርማችሁም? እንዲሁም በኮሜንታተሮች ምክንያት ልጁ የማምለጥ እንኳን እድል ቢኖረው በኮሜንታተሮች ምክንያት ሊያዝ ይችላል። ገብቷችኋል? እዚህ ጋር 1863 ኮሜንታተር 10 ፐርሰንት ነው አረብ ኮሜንት የጻፈው እንዳለ፣ እኛ ናቸው። አበጀ፣ ጀግና፣ ደግ አደረገ። የመን ደረሰ፣ እዚህ ደረሰ፣ ወደ ኢትዮጵያ ሊገባ ነው። ምናምን ምናምን። የፈጣሪ ያለህ ረውን ላይ ላዚም ስራ ያዙ በራሳችሁ ወጥመድ ራሳችሁ በምጽፉት ነገር ወጥመድ ውስጥ አትግቡ። እኔ ወልነህ ላዚም እና ሲቀጥል አሁን እዚህ ጋር ኮሜንት እንደዚህ አይነት ኮሜንት ስትጽፉ አንድ የህግ አካላት የሳዑዲ አካላት ያው ሰሞኑን በተፈጠረው ነገር ይህን ኮሜንታችሁን ቲክታካችሁ ገብቶብያ በዚህ ኮሜንት ምክንያት ካላችሁበት መጥቶ መዝርጦ እንደሚያወጣችሁ ታውቃላችሁ? አታውቁም? የምትጽፉትን አታውቁም። ሲጀመር የምትጽፉት በቃ የማይሆን የማይሆን ነገር። ሁላችሁም ጥንቃቄ አድርጉ ወገን። ሳዑዲ አረቢያ አረብ ሀገር የቴክኖሎጂ ሀገር ነው። ካለሽበት ነው መጥቶ የሚመዘረጥሽ ከትናንት ከሳምንት ወዲያ ላይ አያችሁም? አንድ የመኒ የሳዑዲ ስለ ራጅ ባንክ የሆነ አስተያየት ሰጥቶ ቪዲዮ ቲክታከር ነው ቪዲዮ ሰርቶ ማለት ነው። የለበሳት ልብስ የጠመጠመጠም ሳይቀይር እዛው ካለበት የሆኑ መዝርጦ ያመጡ ተከየሉ ከዛ እጅ ከፍንጅ ስር አድርገው የኋላ ከዛ የለቀቀውን ቪዲዮ ፎቶውን ፊት ለፊት ቁጭ አድርገው የኋ ላይ ተስተር አድርገው እጁን ይዘውት መጡ። ለምን የህግ ሀገር ስለሆነ ይህ ፍትህ ሀገር ናት ሳዑዲ አረቢያ። ይህንን ማወቅ አለባችሁ። ስለዚህ የምትጽፉትን ኮሜንት ተቆጠቡ። አረቦች ቤት አትኮምቱ። እኛ ጋ ኢትዮጵያኖች ጌታ ከርጋ ምናምን ኮምቱ ችግር የለውም፣ ግን አረብ ቤት እየሄዳችሁ አትቀምቱ። ብዙ ተመልካች ይኖራችኋል። አረቦች እናንተ በምትኮምቱት ኮሜንት ምናምን እና ቤተሰብ እንግዲህ ሰሞኑን እንዳያችሁት ነው። በገጠርም በመኪና ሳይቀር በሄሊኮፍተር ድረስ ያው እየያዟቸው ነው። እና ያው ደግሞ የልጁ መረጃ ያው እየወጣ ነው። ልጁ እያራያ ልጅ እንዲሆነ የሚሰራው አረቂ ምናምን እንዲሆነ ገብቷችኋል። ስለዚህ ከአሁን በፊትም ከባድ ልጅ እንደሆነ፣ አደገኛ ልጅ እንደሆነ፣ መሳሪያ ታጥቆ እንደሚንቀሳቀስ በሳዑዲ አረቢያ ውስጥ መረጃው ወጥቷል። እንግዲህ የሚያውቁት የሀገሩ ልጆች ፎቶ ድረስ ያው ቲክታክም አለው በነገራችን ላይ ሁሉ ነገር የልጁ መረጃ እየወጣ ነው። ስለዚህ እንደዚህ አይነት ሰው ቢያመልጥም እንኳን ለሀገር አይጠቅምም። ሀገርንም፣ ሕዝብንም፣ ሰውንም ስደተኛንም ነው እየረበሸው ያለው በአሁኑ ሰዓት፣ ቢገባቸው ማለት ነው። እና ቤተሰብ ይህንን ይመስላል የዛሬው ቪዲዮ። ስለተከታተላችሁ ደግሞ አመሰግናለሁ። ላይክ እና ሰብስክራይብ የምታደርጉም አመሰግናለሁ። ላይክ አድርጉ። ቪዲዮ ተመቻችሁም አልተመቻችሁም ላይክ አድርጉ። ገብቷችኋል። ላይክ ብቻ አድርጉ። እና እንግዲህ ኮሜንታተሮችም ትንሽ ቆጠብ ብትሉ ጥሩ ነው። እራሳችሁ ባጻፋችሁት ነገር ራሳችሁ ወጥመድ ወጥ እራሳችሁን ወጥመድ ውስጥ እንዲያት ጥሉ ለማለት ያክል ነው።